እኔ እኮ የምወደው አንቺን ነው ማፈቅረው፣ አንቺን ነው አይደል? እንዴ በግልጽ አማርኛ የነገርኩሽ። ቆን ለምሪ ነው እውነት። አረ የምር ታፈቅራት አለ። ታዲያ ለምን በተግባር አታሳያትም? ታዲያ ለምን እሷ የምትልህን መንገድ እየሄድክ እንደምታፈቅራት ለዚች ልጅ ማሳየት አልፈለክም እንዴ? በንግግር አፈቅርሻለሁ ከምትላት የምታደርጋቸውን እነዛ የሚደብሩ ነገሮችን አቁመ ለዚች ልጅ ያለን ፍቅር ለምን አታሳያት? እች ልጅ እኮ ሌላ ነገር አይደለም፣ እስከ ዛሬ ድረስ እየጠየቀች ያለው የምትሄድበትን የተሳሳተ መንገድ አቁምና ልክ እንደ ባለትዳር ሆኖ እያለች ሌላ ነገር አይደለም እየተናገረች ያለችው። አንተ ግን ማለት ነው እች ልጅ እንደምታፈቅራት በድርጊት በተግባር ከማሳየት ይልቅ እንደ ሞኝ አሁንም የሆነ ያደረከውን ነገር አድርገህ ትመጣና ምናምን በአፍ አፈቅርሻለሁ ምናምን ምናምን። ይሄ ነገር አያስኬድም። በቃ ይሄ ነገር ያለፈበት ነገር ነው። ወይም አንተ ፍሬሽ ፍቅረኛ ወይም ፍሬሽ አፍቃሪ ምናምን አይነት ህይወት ላይ አይደለም ያለው ትልቅ ህይወት ላይ ነው ያለው እና እዚህ ጋር መተህ በመላሰህ አፈቅርሻለሁኝ ምናምን እያልክ እች ልጅ እያሞኛህ የምትቀጥልበት ሁኔታ ላይ አይደለም ያለው ሰው ስለዚህ እች ልጅ እንደምታፈቅራት ለማሳየት ሌላ ምንም ወዲህ ወዲያ የሚባል ነገር የለውም በነገራችን ላይ ሄርሜላን ከህይወት ማስወጣትና ማስወጣት ብቻ ነው ማለት ነው ያ ለእሷ ያለን ፍቅር በደንብ ያረጋግጥላል። አንተ ግን የሆነ በሁለት አይነት ሁለት እግር አለኝ ብለህ ሁለት ዛፍ ላይ ለመውጣት እንደሚሞክር ሰው ነው እየወንክ ያለው። በዚህ ጋር ሄርሜላንም ከህይወት ማስወጣት አትፈልግም፣ እሷንም ማጣት አትፈልግም። እና እየመጣ እኔኳ አፈቅርሻለሁኝ ባላፈቅርሽ እዚህ እቆያለሁ ወይ? ኖ ኖ ኖ! በእንደዚህ አይነት መንገድ አይደለም ፍቅር ለዚህ ልጅ ልታሳያት የምትችለው ማለት ነው እና ከዛ ውጭ ደግሞ እኔ በጣም የታዘብኳቸው ነገሮች ነበሩ። ሩታ መዛሹ ሩታ ይቅርታ አድርግለት፣ እንዴት አድርገው ይቅርታ አድርግለት። ነገ ደግሞ ሄርሜላን ይዞ ይመጣና ነገሪያት፣ ሄርሜላ ነገሪያት፣ እውነት ነገሪያት፣ እኔ ሩታና ፍቅራት አለው ሌላት ይችላል እኮ አብርሽ። አያደርገውም አትበሉ፣ እግዚአብሔርን ሳላስቡ የአውሮት ንግግር ትንሽ አስቆይ። የምሬን ነው። ነገ ሄርሜላን አንጠልጥሏት ይመጣና ሄርሜላ ነገር ያ ሩታን እኮ አፍቅራት አለ ምና ማለቱ አይቀርም ያው፣ እንደዛን እስከ ዛሬ ድረስ ብዙ ነገሮችን እያደረገ ያለው እና እቺ ልጅ ላይ ጫና ለመፍጠር እና ለመፍረድ የምትሞክሩ ሰዎች እቺ ልጅ ሌላ ነገር አይደለም እያለች ያለችው፣ በቃ እንደሚወዳት ለማሳየት ሄርሜላን ከሕይወት አስወጣልኝ ያለችው ሁለቱ ወዱ አይቻልም። በቃ የግድ መምረጥ አለብህ ከሄርሜላ ከሩታ መምረጥ አለብህ በቃ የልጅህ እናት ናት፣ ሚስት ናት። ከእሷ ሊበልጥብህ የሚችል ምንም አይነት ነገር ሊኖር አይችልም። አይ እኔ ሄርሜላን ከሕይወቴ ሳላወጣ ነው አንቺን አማፈቅርሽ ካልክ ይሄ ፍጹም የማያስኬድ መንገድ መሆኑን አንተም ከስር ከስር ሆነው የሚደግፉም ሰዎች በደንብ ሊያውቁ ይገባል። ለማለት ያክል ነው ማለት ነው። ሰላም፣ እንዴት ናችሁ የእኔ ውድ ፋሚሊዎች? ደህና ናችሁ? አማን ነው አላችሁ? አሸወይና ነው አለን እግዚአብሔር ይመስግን። እና ከመሸ እንግዲህ አብረሽ ሩታን አፈቅራታለሁ ብሎ ምንድን ነው የያዘው? ግን እግዚአብሔርን አላየሁትም፣ ከላይ ከላይ ያየሁት። ቀስ ብዬ ቪዲዮን አየዋለሁኝ። ለማንኛውም ማየት ያለብኝን ያክል አይቻለሁኝ፣ እና በአየሁት አንገል ሀሳቤን ለመስጠት እሞክራለሁኝ ማለት ነው። እና እንዳልኳችሁ ነው ይህ ልጅ ማፍቀሩን ማሳየት ያለበት በቃ አንተ እኮ አንድ ስቴፕ የተራመድክ ልጅ ነህ። አንድ ስቴፕ ከመራመድም አልፈህ ሁለተኛ ስቴፕን የሄድክ ልጅ ነህ እና አሁን ላይ ሩታን መጥተህ እንደ ድሮ ማለት ነው እንደ ድሮ፣ ወይም ፍቅረኛ በነበራችሁበት ዘመን ላይ እንደነበራችሁት ሩታ እያፈቅርሻለሁ ምናምን እያልክ የምትሸነግልበት አይነት ህይወት ላይ አይደለም ያለው ሰው። ስለዚህ ካለህበት ነገር ውጣና የምር ምች ልጅ እንደምታፈቅራት የምር ምች ልጅ እንደምታስፈልግ እና ከእሷ በላይ በህይወት ቅድሚያ ልትሰጠው የምትችለው ነገር እንደሌለ ልታሳያት ይገባል ሴት ልጅ በየትኛውም አጋጣሚ በነገራችን ላይ ማረጋገጫ ትፈልጋለች በጣም ማለት ነው በተለይ ደግሞ እንደዚህ እልህ አያይዛት ከሆነ አሰማህም በምንም አትሰማህም እና እንትን የምትሉ ሰዎች እኔ በጣም ነው የገረማችሁኝ ኮመንታችሁን በአብዛኛው ለመሄድ ምናምን ሞክሬ ነበር እና እንዴ ምን ታደርግ እስኪ ምን ታደርግ ከዚህ በላይ እኔ እኮ የእውነቴን እኮ ነው የምላችሁ ምን ታደርግ ልጅ ከዚህ በላይ ምን አይነት እድል ትስተ እውነት፣ የትኛዋ ሴት ናት እስኪ እንደዚህ የሆነ እንደዚህ አይነት ነገሮችን አድርጋ ልትቀበል የምትችለው? በቃ እንዲ አናቱን ሁለት ቦታ ብላ እኮ ነው የምገላገለው። እናንተ አልገባችሁም? የምሬን እኮ ነው። እንዲ እንዲ እንዲ አረጋጉት። ለማንኛውም የምሬን ነው አናቱን በዘንዘና ሁለት ቦታ ብላ ነው ከፍላ እንትን የምትለው። ሩታ የዋ ስለሆነች ነው እግዚአብሔርን እናንተ ሳልፈልግ እያሳቃችሁ እዩኮ ነው። እናንተ ጭራሽ ይቅርታ አድርግለት እነዚህ ምናምነው፣ ይቅርታ እንድታደርግለት ሌላ ምንም እንትን አያስፈልገውም። በቃ ሄርሜላን ከህይወቱ ማስወጣት አለበት። ሄርሜላን በዚህ በኩል አቅፌ፣ በዚህ በኩል ደግሞ ከሩታ ጋር ው ተቀጥላለሁ የሚባል ነገር አይኖርም። ይሄ የቃቃ ጨዋታ አይደለም አይደል? እነዚህ ሰዎች የያዙ ትዳር ነው የያዙት። ሶ እንደ አንድ ትዳር ደግሞ አያስፈልግም ይሄ ነገር ለትዳራችን መጥፎ ነው የተባለ ነገር ወደንም ጠላንም ከትዳራችን መሀል መውጣት አለበት። ሶ በዚህ ትዳር ውስጥ ሄርሜላ በምንም አይነት ሁኔታ አታስፈልግም፣ ምክንያቱም የአብረሽ አፍቃሪ ናት። እናንተ ምንድን ነው አልገባችሁም? ምን ሄርሜላ እኮ አብረሽን ታፈቅሯለች። አልገባችሁም ነው አልተረዳችሁም ነው ምንድን ነው ነገርየው? እና እቺ የምታፈቅረው ልጅ በየትኛውም አጋጣሚ የእነዚህን ልጆች ከህይወታቸው እስካልወጣች ድረስ ሰላማቸውን ትሰጣለች ማለት አይቻልም። እና ሌላ ምንም ሪዝን አይደለም እያቀረበች ያለችው። በቃ አንድና አንድ የሩታ መደራዳሪ አይችልች፣ ከህይወታ አስወጣ፣ ወደ ትዳር ተመለስ ነው። አይ አልፈለገም፣ አይ እንደዚህ ነው፣ እንደዚህ አድርገሃል ምናም ምናምን አላለችም። ቅድም እንዳልኳቸው የምሬን ነው። ሌሎች ሴቶች ቢሆኑ አብርሽን አናቱን በዘነዘና ብለው እሳይ በቃ ምናም ብለው ይገላገሉት ነበርና ምን ያክል እንደምትወደው እቺ ልጅ ሁላችሁም ታውቃላችሁ። ሩታ አብራምን አትወደውም፣ አብራምን አትፈልገው ምናምን ብላችሁ ሪዝን ወይም መከራከሪያ የምታቀርቡ ሰዎች ትኖራላችሁ ብዬ እንደኔ አላስብም። በቃ የሩታን ያክል ሊወደው የሚችል ሰው ይኖራል ብዬ አላስብም። እና ምናልባት እኮ እናንተ አታፍሩ ሄርሜላ ከሩታ በላይ ትወደዋለች ምናምናምን ልትሉ ትችሉ ይሆናል ግን የሴት ልጅ ትክክለኛ መውደድ የሚለካው በእንደዚህ ስኬት በስኬት የሆነ የሆነ ቦታ ላይ ባለንበት ደረጃ አይደለም፣ ሊለካ የሚችለው የት ነበረች እስከ ዛሬ ድረስ። በቃ የሆነ ቦታ ላይ ምናምን ሲሆን ነው። መቼስ እኛ የምናቃት ማለት ነው እኔ የማቀው እንደዛ ነው። መቼስ እና የምሬን ነው የምላቸው ሩታ ላይ ለመፍረድ የምትሞክሩ ሰዎች እረፉ። እንዲህ ያረ እግዚአብሔር ፍሩ። የሆነ ትችል ልጅ እኮ በጣም ታጋሽ ናት። በጣም ነው ታጋሽነቷ። እኔ እውነት ታጋሽነቷ ሳላደንቅ ማለፍ አልፈልግም። እና እንትን የምትሏት ሰዎች መጀመሪያ አብረሽን ሄርሜላን ከህይወት አስወጣ። ሄርሜላን በዚህ በኩል አቅፈ ትዳርን ወይም ሩታን የሚባል ነገር ሊኖር አይችልም። እንዳልኳችሁ ነው። እኔኮ አብርሃምን በጣም ተረድቸዋለኝ። እና አብረሽ ሁለ ሚስት ነው የሚፈልገው። እናንተ አልተረዳችሁትም። ሩታ ደግሞ ለያሌ ተደረበባት መኖር የምትፈልግ ሴት ስላልሆነች በደንብ አቋሟን እያሳየች ነው። እና እሱ ግልጽ ነው አቋሙ። በነገራችን ላይ ሁለቱንም ነው የሚፈልገው ማለት ነው። ሄርሜላን እኮ የሆነ በሰማኒያም በዘሰንደውሰማኒያፈቅራት አለ እኮእ ለምንድንነውመነወሻሸው ሄርሜላን በያፈቅራት ኖሮ የዚህን ያክል እኮ ሄርሜላን ከህይወቱ ለማስወጣት ትልቅ እንትን አይሆንበትም። የምሬን እውነት እውነቱን እንነጋገር ከተባለ ከትዳር ከልጅ ከቤተሰብ ከሚስት የሚበልጥ ነገር ይኖራል ብዬ አላስብምና፣ እንዴ ስንት ነገር አለ አይደል? እንዴ ኧረ ተው፣ እንደ እናንተ በጣም ብዙ ታስቦኝ አላችሁ። የእውነቴን ነው። እና ሄርሜላን ከህይወቱ ሳያስወጣ እንደዚህ የሚባል ነገር ሊኖር አይችልም። እና ሩታዬ አፈቅርሻለሁኝ፣ ወድሻለሁኝ፣ ባልወድሽ እንደዚህ ምናምን አይነት ነገር አላደርግም ምናምን ላልከው አሳያት፣ በቃ ሌላ ምንም አይደለም። በጣም ቀላል ነች። አንተ እውነት እውነት አንተ ታድልሃል እኮ በጣም ቀላል እኮ ነች። አንተ ሄደህ ማለት ነው በቃ እኔና አንቺ ከዚህ በኋላ አንገናኝም ምናም ብለህ ለሄርሜላ እውነቱን ነገራት። አሳየን፣ በቃ ደፋርነትን፣ ቆራጥነትን አሳየን። ከዛ እንዲህ እኛ ተሸክመን ነው አንተተን መንሰጥ ሲጀመር የሚያንተናት ግን እውነታዊ— ይሄ ነው በቃ በምንም አይነት ሁኔታ እሷ መም የተላለች ብለን አናስብም። እና ቅድመ ሁኔታዋ አንድና አንድ ነው፣ ሄርሜላን ከህይወት አስወጣት። ሩታ አንዱን በር ነው ከፍታ ያወራች፣ እንደዚህ ትልቁን ማለት ነው እንደዚህ መኪና የሚገባበትን በር ከፍታ ታስገባሃለች። የዛኔ ለማለት ያክል ነው ማለት ነው። እንግዲህ ተረርታችሁኛል ብዬ አስባለሁኝ ሩታን በጣም እረ ምናምን ስትሏት ስላየሁኝ ነው ይህን ነገር እየተናገርኩ ያሉት። እንግዲህ እኔ ዳር ላይ ቆሜ እንደዚህ የታዘብኩትን ነገር ከማውራት ወደኋላ አልልም። እንትን የለመደ ነው እና እውነታው ይሄ ነው ልላችሁ ፈልጌ ነው ማለት ነው። ለማንኛውም ምሽት ከተለቀቀው ቪዲዮ የታዘብነው ሀሳብ ይሄ ነው። ይሄ የኔ ግል ሀሳብ ነው። ያው እንደኔ ያሰቡ ማለት ስለማልችል እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለኝ። እንግዲህ ቀን አልመጠውኝ ነገ ቦምብ በሆነ መረጃ ቀን ላይ እንገናኛለን። እወዳችኋለኝ። መልካም አዳር